በዚህ ለተቀደሰ እና ለተባረቀ አላማ በሀገር ውስጥ እግዚአብሔር አምላካችን አባሀር ስኳን አንድ

ስለሚያስተዳድሩት ስሙ ማን ነው? በየና የት አካባቢ ነዋሪ ነት? አሁናዩ ይባላል። ዳሬ አቡነ አ ዳሪ አሁናዩ። እሺ እርስውን በማግኘት ች በጣም ደስተኞች ነን። ምን ችግር አጋጥሟችኋል? ችግሩ ችግር አበላግዶናል። የችግሩ መነሻ ምንድን ነው? ምንድን ነውማ እንጃለት። እንግዲህ እንደ ዘነበው ዝናብ ለፍሬ አላዘዘው ዝም ብሎ መሀን ነው የዘራ ነው አላፈራም። ሌላስ? ለምርቱ መቀነስ ምርቱ ቀንሷል እኮ ሌላ ተጨማሪ ምክንያቶች አይኖሩትም? እንግዲህ ደግሞ እንደ ማይበልም እየወረደ ጎርፉ ሁሉ ጎማምዶታል። ሌላስ? እና ሌላ ያው ዝሮ መልሶ ደግሞ ያው የማዳበሪያ እጥረት ስላለ ያሁን ይሄ ቀበቅም ነው እንጂ ማዳበሪያ አልባ አይጠቅምና ማዳበሪያ አላገኘ ያው ዝም ብሎ እንደ ባለፈው ነው። ማዳበሪያ በወቅቱ ያስፈልገዋል። አሁን ሌላስ ምርጥ ዘር ያስፈልገን ነበር እንጂ ምርጥ ዘር እንደውም ዘንድሮ ጭራሽ የምንዘራው የለ ቅብቅበ እንቀበቅባለን ዝም ብለን እግዚአብሔር ናምነን። በእነዚህ ምክንያቶች ነው የመኸሩ በተለይ ምርቱ የቀነሰው። ምርቱ የቀነሰው ዘንድሮ ዝናብ ምንም ፋይዳ የለውም። በድሎና ምርቱ በመቀነሱ በህዝቡ ላይ ምንድን ነው የፈጠረው? ከራሙጋ ታይዞ ችግሩ ተበላግዶ ሰው የታለ? ተሰዷል። አብዛኛው ተሰዷል። ያው ያለውም ያችሁን ይህን ሰሞን ተረዳውን እየበላ ነው የምናስባው አሁን ሰብሳ ቢ ነኝ የቅዱስ ላሊበላ ልማት ማህበር የላስታ እና አካባቢውን ማህበረሰብ በተለይ በልማት የበለጠ ትኩረት ሰጥቶ በመስራት በትምህርት፣ በጤና፣ በማህበራዊ ዋስትና፣ በቱሪዝም እንደዚሁም በሰብአዊ ልማት ላይ ትኩረት ሰጥቶ ለመስራት የተቋቋመ ማህበር ነው። ይሄ ማህበር በፌዴራል ደረጃ እውቅና ኖሮት የሚንቀሳቀስ ሲቪክ ማህበር ነው። ይሄ ሲቪክ ማህበር በተለያዩ ቦታዎች ከሚገኙ ፓርትነሮች ጋራ የአካባቢውን መሰረታዊ ችግሮች ከመቅረፍና በተለይ በልማትና በማህበራዊ እንቅስቃሴ የተሻለ ለውጥ ለማምጣት ስራ እየሰራ ነው ያለው። አሁን ላይ በአካባቢያችን በተለይም በቡግና ከተከሰተው ድርቅ ጋር ተያይዞ የተጎዱ ወገኖችን ህይወት ለማትረፍ በሚደረገው ዓለም አቀፍ ርብርብ ላልማ ሁኔታዎችን እየመራ እያስተባበረ ነው የሚገኘው። ከዚህ ጋር ተያይዞ ኢንተርናሽናል አሶሽንስ ኦፍ ላስታ ላሊበላ ወይም ዓለም አቀፍ የላስታ ላሊበላ ማህበር በአሜሪካ የተቋቋመው ድርጅት ከላልማ ጋራ ለመስራት ያደረገው አጠቃላይ እንቅስቃሴ እና ጥረት እጅግ በጣም የሚያስመሰግነው እንደሆነ ካደረገው አጠቃላይ ጥረትና ድጋፍ ጋር ተያይዞ ለልማት ማህበሩ ስም ማመስገን እንወዳለን። እንግዲህ ከምን በላይ ህይወትን ማትረፍ ነውና ትልቁ ስራ። ይህን ትልቅ ኃላፊነት በተለይ ውጭ ያሉት ወገኖቻችን የራሳቸውን አቅም፣ ገንዘብ፣ ጉልበት፣ ጊዜ የመሳሰሉትን አስተባብረው የተጎዱ ወገኖችን ለመርዳት ከሁለት ሚሊዮን ብር በላይ ገንዘብ አሰባሰቡ በመላክ እኛም የሰጡትን ገንዘብ እንዳለ በተለያየ ግብዓት ቀይረን ለተጎዱ ወገኖች አድርሰናል። ይህንኑ ለማሳወቅ በመሞከርም የበለጠ ህዝቡ በዚህ ድርጅት ዙሪያ ላይ ከፍተኛ እምነት እንዳለው ከህብረተሰቡ ምስጋና መቅረቡን በዚህ አጋጣሚ ጠንከር አድርጌ ማረጋገጥ እፈልጋለሁ። እንግዲህ ህይወት በማትረፉ ረገድ ብቻ አይደለም ይሄ የዓለም አቀፍ የላስታ ላሊበላ ማህበር እየሰራ ያለው በተለይ የቅዱስ ላሊበላ የልማት ማህበርን ለማጠናከር የዙም ውይይት ማካሄድ፣ ልዩ ልዩ ምክክሮችን በማድረግ እና ወደፊትም የተሻለ መልኩ የአካባቢውን ኢኮኖሚያዊና ማህበራዊ ችግሮች ከመቅረፍና ከማስወገድ በተለይ በጤና በትምህርትና በሰው ኃይል ልማት እንዲሁም በቱሪዝም ላይ ትልቅ ቦታ ያለን ትልቅ ለማድረግ ብዙ ድጋፍና ጥረት የሚጠይቅ በመሆኑ ላስታ ላሊበላ ዓለም አቀፍ ማህበር እነዚህን ኃላፊነቶች በተግባር ለማዋል እና ለውጥ ለማምጣት የቅዱስ ላሊበላ የልማት ማህበርን እያገዘ ነው ያለው፣ እያጠናክረ ነው ያለው። ወደፊትም በተሻለ መልኩ ይህን የልማት ማህበር ያጠናክራል የሚል ከፍተኛ እምነት አለን። በዚሁም አጋጣሚ የሚያደርጉትን ሁለገብ ድጋፍ እና ማህበሩን ለማጠናከር እየሰሩ ያሉትን በልዩ መልኩ የምናየው ሆነው በተለይ ከአማራ ዲያስፖራ ግሎባል ፎርም ጋር በመሆን ሁኔታዎችን በማስተባበር እና በማመቻቸት ረገድ በምግብ እጥረት የተጎዳውን እንዲሁም በመድኃኒት እጥረት ችግር ላይ የወደቀውን የቡግና ነዋሪን በመድኃኒት አቅርቦት ለማገዝ የተደረገው ስራ ምቀላል አይደለም እንግዲህ። በምግብ ችግር ብቻ አይደለም፣ በመድኃኒት ጥራትም ሰው እየተጎዳ ህይወት እየጠፋ ነው። ስለዚህ ሁለቱም ተያይዘው የሚታዩ በመሆናቸው ለመድኃኒቱ የተለየ ግምትና ትኩረት በመስጠት በርከት ያለ መድኃኒቶች ተገዝተው በላልማም አስተባባሪነት በቀጥታ በተጎዳው ማህበረሰብ እንዲደርስ ተደርጓል። በዚህ ዙሪያም የኢንተርናሽናል አሶሴሽን ፎር ላስታ ላሊበላ ድርሻም ቀላል እንዳልሆነ ማየት ሞክረናል። ከነሱ ጋር የነበረን ውይይትና ምክክርም ለዚህ ስራ ተፋጥኖ ተግባራዊ መሆን ትልቅ እገዛ ማድረግ ተሞክሯል። እንግዲህ ይሄ በሰሜን አሜሪካ የተቋቋመው የዓለም አቀፍ የላስታ ላሊበላ ማህበር አሁን እነዚህን የተጀማመሩ እና ትርጉም ባለው መልኩ ስራ ላይ እየዋሉ ያሉ ነገሮችን በመስራቱ የተለየ ቦታ እና ክብር እየሰጠን ለድጋፍ ያደረጉልን ግለሰቦችንም ያስተባበረውንም ተቋምም በእውነት ከልብ በማህበረሰቡም በልማት ማህበረሰቡም እያመሰገን ይኸው ተመሳሳይ ተግባራቸው ተጠናክሮ እንዲቀጥል ሀሳብ እየሰጠን ምናልባትም ከዚህ በላይ አካባቢያችን ላይ ትርጉም ባለው መልኩ ለውጥ ለማምጣት በምናደርገው ሁሉ አቀፍ ርብርብና ጥረት የልማት ማህበሩ ለዚህ ተቋም ጥሪ እያቀረበ በዚህ ዙሪያ ላይ አብረን ተባብረን ተጋግዘን ሕዝቡን ከድህነት አውጥተን በማህበራዊ ኢኮኖሚያዊ ለውጥ የተሻለ ቦታ ለማድረስ በተለይም ይሄ ቦታ ታሪካዊ ቦታ የነበረው እድገት በተለይ ስልጣኔ ማማ ተቀይሮ ወደ ኋላ በመቅረቱ ጸጸትና ቁጭት አድሮብን በምታገል ለውጥ ለማምላት ለማምጣት የምንታገል ለመሆናችን መጠን ለመጪው ሁሉን አቀፍ ስራና ትግል ከጎናችን እንዲቆም ደንብ ሀሳቦችን አጠንክረን ለመግለጽ እንወዳለን። እስካሁን ለተደረገልን ትብብር እያመሰገን ይህው ተመሳሳይ ድጋፍና ጥረት እንዳይለየን እያሳሰብን ለሰጠ እግዚአብሔር ይስጠው ነው የምንለው። ክብረት ስጥልን፣ እጅግ በጣም እናመሰግናለን። በጣም እኔ እንደው የተሰማኝ ከውጭ ሀገርም ከሆነ ከሀገር ውስጥ በጎ አድራጊ ለሚያደርጉቱ ለወጣችሁ፣ ለወረዳችሁ፣ ላስተባበራችሁልን፣ ለላስታ ለቅዱስ ላሊበላ በመተባበር እናንተ ይህን ላደረጋችሁልን በጣም ምስጋና እናቀርባለን። ሌላም በትክክል በውጭ ሀገር ያሉትን ሁ እንደነገራችሁ ነው። በጎ አድራጊ ድርጅት የሆኑትና ለወገን ደራሹ ወገን ነው በሚለው በእርግጥ ችግሩ በዓለም ታውቋል። የቡግና ወረዳ ችግር በዓለም ታውቆ እናት አባት የማያደርገው ነገር እናንተ ወታችሁ ወርዳችሁ ይህንን ላቀረባችሁልን በጣም ትልቅ ምስጋና ነው የማቀርበው። በውጭ ሀገር ያሉትም አስበው በትክክለኛ ለችግር ለወገን ደራሽ ወገን ነው በሚለው ይህንን ማድረጋቸው በጣም የተመሰገኑ ያርግልነ። እናንተ መንገዳችሁን እንደዚህ ሰላም ያርግልነ። በወጣችሁ በወረዳችሁ ያው መንገዱን ቅኝ ያርግላችሁ። እኛንም ያው በትክክለኛ ለመተባበር ያው ችግሩ በድርቅ ምክንያት ምክንያትም ሆነ በበረዶ ምክንያት በተለያየ ያው ለችግር መጋለጡን ያው አውቃችሁልን ለችግር መድረሳችሁን በጣም እናመሰግናለን። በውጭ ሀገር ላሉት ወገኖችም በጣም ምስጋናችን እናቀርባለን። እነዚህን ስራዎች የምንሰራው ብቻችን ሆን አይደለም፣ ከውጭ ደጋፊ ኃይሎች አሉን። ዛሬ ያመጣነውም ድጋፍ ከውጭ በተገኙ ለጋሾች የተገኘውን ገንዘብ ወደ ስንዴና ዘይት በመቀየር ነው ለእናንተ ተደራሽ እንዲሆን የምናደርገው። ይህንን አጠቃላይ ዝግጅት ለማድረግ የላስታ ላሊበላ ዓለም አቀፍ ማህበር በአሜሪካ በርካታ ድጋፎችን አድርገዋል። እና ይሄ የላስታ ዓለም አቀፍ ማህበር ወደ 1 ሚሊዮን 611 ሺ 805 ብር በመለገሱ ሁለት መቶ ስድስት ኩንታል ስንዴ በመግዛት ከቅዱስ ላሊበላ ከተማ እርቀት ላይ በሚገኘው በቅዱስ አርቤ በመገኘት የቋሮ ህዝቦች እዚህ ተገኝተው የተላከውን እርዳታ እንድትቀበሉ ድጋፉን በመውሰድ ችግራችሁን እንድትቀርፉ በማሰብ የልማት ማህበሩ ተንቀሳቅሶ ይህንን ድጋፍ ይዞ ቀርቧል። ይህንን ድጋፍ ያደረጉትን ዓለም አቀፍ የላስታ ላሊበላ ማህበርን በቅዱስ ላሊበላ የልማት ማህበር ስምና በእናንተ ስም ከልብ እያመሰገኑ ለሰጡ ሰዎች እግዚአብሔር ይስጥልን፣ ክብርና ምስጋና ይስጣቸው እያል ምስጋናችንን እናቀርባለን።